ግቢ ይዛ ውስጥ ወደ መሬት ቁጭ በይ። እንደዛ ብለሽ የፋዘር ሰማንያቸው አልፏል። ሰማንያ አሳልፈሽ መጥተሻል። ስለዚህ ከዚህ በኋላ ባለፈው ቃል ተግባብተናል መሰለኝ፣ ቢያንስ እስከ ሰማንያ ድረስ ልቆይ ከሰማንያ በኋላ ግን ጥቁር አለብስም ብለሽ ነበር። ስለዚህ አሁን በቃላችን መሰረት ከዚህ ቀን ጀምሮ ጥቁር መልበስ አቁሚ። ምን ትያለሽ? እንግዲህ ያው ቤተሰቦችም ደግሞ በኮሚቴ ስር የተቆጡም አሉ። ይብቃሽ፣ ጥቁሯ አይጠቅምም። አንቺ እንኳን አባትሽ ጋር ሆነሽ የቀባሽ ላይ እና እኛ በሰው ሀገር ላይ እናት አባት አጣን የምትሉ ብዙ አላችሁ ኮሚቴ ስር እና እግዚአብሔር አክብርልኝ። ስለ አጽናናችሁኝም አመሰግናለሁ። እናንተን ደግሞ በስደት ላይ ያላችሁም ደግሞ እግዚአብሔር ያጽናችሁ ብያለሁ። አዎ አጠገብ ሆኖ መቅበር እና አርቅሶ መቅበር እና ከቤት ዘመድ ጋር ከሰው ሀገር ሆኖ ሀዘን መስማት በጣም ከባድ ነው፣ ያውቃለሁ። እንግዲህ እግዚአብሔር እናንተን የሚያጽናችሁ የእናንተንም ቃል ደግሞ ለመፈጸም የባለቤትንም ቃል ለመፈጸም ነው፣ እንግዲህ የመጣው ዛሬ ማለት ነው። እና ሰማንያ እንግዲህ አልፏል፣ አለፈው በኋላ የዋዘን አለብስም ብያለሁ። በእናንተ እና ደግሞ ለባለቤት ምለዛ ቃል ገብች ይለታለሁ ማለት ነው እና አለብስም ማለት ነው። ስለዚህ በዚሁ እግረ መንገዴን ደግሞ ምን አለ መሰለሽ ዛሬ ለአንቺ ትንሽ ሰርፕራይዝ አለች። እንዴት ነው በሰርፕራይዙ? ደስተኛ ነሽ ወይስ አይ፣ ደስተኛ ነኝ። ተገኝቶ ነው ተገኝተው እንዲ ሲጀምር ከፍራንክ የወጣ ነው አይደል? እውነት ነው። ስለዚህ ዛሬ ሰርፕራይዙ ምንድነው መሰለሽ? እያያችሁ ቤተሰቦች የሆነ ይሆነ ለየት ያለ ስጦታ ብዙ ጊዜ ስመኝላት የነበረ ነገር ነው ዛሬ ያመጣሁላት። እንግዲህ እሷ ደግሞ ምን እንደሚሆን ምላሿ እስኪ። አይ ምክንያቱም ያው ብዙም እንደዚህ ነገር ገዝቼልሽ አላውቅም እና እስኪ ታሽጎ ነው የመጣው። እሽግ ነው። ምን ታላች ቤተሰቦች? እንዴት ነው? ምን ይመስልሻል? ያስገምች ይከፈት። አትሩ እንዴ ይከፈት፣ ይከፈት፣ ይከፈት። እሺ አሁን ሰርፕራይዙ እንግዲህ ደስ ሊልሽም ላይልሽም ይችላል። ይሄ የኔ ግሌ ምርጫ ነው፣ ተወጂዋለሽ ብዬ ስላሰብኩ ነው።

እስከ መጨረሻው እዩና፣ ከዛም የእናንተን ስሜት መስማት ማየት እንፈልጋለን። ምን ምስኪ ምን ይመስላል? እስኪ ገምቱ። ምን ይመስላችኋል? ምንድን ነው? እዚህ ጋር መግባት አይቻልም። ሻርፕ ነው። ክፈተው፣ መክፈት ይቻላል። ቤተሰብ እንግዲህ በጣም ይካፍዳል። ምንድን ነው እሱ ግን እስኪ ውስጥ ነው የነገር አለ እንዴ፣ እስኪ ዘርጋ ዘርጋ ነው። ይኸው ቤተሰብ፣ በቃ ቤተሰብ ሰርፕራይዝ ነው። ኧረ ቤተሰብ ተመልኮት እውነት በጣም የሚያምር በጣም የምፈልገው ሽፉን ማለት ነው። ከለሩ ግን ወደ ሽሮ አልወደድሽውም። በጣም ፊልም እንደ ወደ ታውቂያለሽ እ ስለምታውቃለሽ ይሄን ገዛ እኮ። ለማንኛውም አመሰግናለሁ። ኧረ ተሳምኩ፣ ሞቅ ሞቅ አለኝ። ይሁን እውነት ቤተሰብ በጣም የሚያምር ሽፉን። እስኪ እንደ ምን እሱ ብቻ እ ሌላም አለ? አዎ ሌላ ጋር እስኪ ኦ ማይ ጋድ አለቀኝ እንግዲህ፣ እሱ ጋዝቶ ደብቆት ነበረ ማለት ነው። ያው እንግዲህ አሁን ሽፎን ከነነጠላው ሰርፕራይዝ ማለት አይደለም። አላማ ምንድነው ካላችሁኝ፣ ይሄን ጥቁር መርሻ መንገድ ነው እንዳይለበስ ለማድረግ ነው። ሌላ ደግሞ ይቀራል። ላይ ሌላ የሚቀረ ጉዳይ አለ። አለ አለ ሌላ አለ። እሺ፣ አሁን እሱን ልጅና ለሰሽ ነው። ለማንኛውም እሺ፣ ይሄኛውን አልሳይሽም ልበሽና፣ እችኛዋ ግን ትንሽ ለየት ያለሽ ናት። እና ቤተሰቦች ዛሬ እንዲህ አድርጌ ባለቤቴን ውዷ ባለቤቴን ያው ሰርፕራይዝ ማድረግ ስለፈለኩ ነው። አሁን ይሄ ይቀመጥ እዚህ ጋር። አረ ለመዝጋት ነው ይሄ። ለካ ሶኒ ቁጥሩ ኤምሪ ጋር ነው። ተላላፊ ነው ተላላፊ ተሳታፊ ነው። ምንድን ነው ሚዲያ ላይ የምታየው ቀሚስ ማለት ነው። እንደዚህ ነው እንደዚህ

ማይ ጋድ፣ በቃ ይሄ ቀሚስ ይለበሳል፣ ጥላዊ ይያዛ፣ ማማ ይቆምሳለች። በቃ አሪፍ ነው ተብዬ ነው፣ መርጭ ነው። ቆንጆ ስላቸው ይሄኛው አሪፍ ነው። እስኪ እንዴ እ ታዲያ ቆንጆ ነዋ። ወደ ሸዋ እስኪ ወደ ከሚራ ስገቢው፣ ለየት ያለ ጥላ፣ ቤተክርስቲያን፣ ሴት ፀሐይ እንግዲህ ባለቤቴ እንደዚህ

የተባረከ ሳታስቡ ሰርፕራይዝ የሚያደርጋችሁ ሳታስቡ አዘናችሁን የሚያስረሳችሁ የሚያስደስታችሁ ባልስ፣ አሜን። እንደኔ ባል አሜን። ከዚህ በኋላ ሀዘን ይባል ነገር የለም፣ መተከዝ የለም። ከዚህ በኋላ አባትሽም፣ ወንድምሽም፣ ባለሽም ማን ነው ማን ይባላል? እንደዛ ነው። አሁን ይህን ለብስሽ። ይሄን አለብን ሰርግ አለብን ሰሞኑን ሰርጉ ጋር እንሄዳለን። ከዛ ደግሞ ወቅ ደመቅ ብለን ሰርጉን እንመጣለን ማለት ነው። እሺ ከዛ በኋላ ደግሞ የሰርግ ቪዲዮ ምናምን ይዘን እንመጣለን። በቃ የሰዎቻችን ከኛ ጋር ስለነበራችሁ ጊዜ ከልብ እናመሰግናለን። የዛሬው ጉዳያችን ይሄንን ይመስል ነበር። ደስ እንደሚላት አስቤ ነው ይህን ያደረኩት። ምክንያቱም ብዙ ጊዜ ደግሞ ይህን ስትመኝ እየሰማው ነበር፣ ሽፎን እፈልጋለሁና ብዙ ጊዜ ነበርና ያው በቅድ ምናምን ስለሆነ አንዳንዴ ያው እንትን የሚለው ድንገት ስለማይሆን አቅደንበት፣ ማለት አቅጀበት ነው። እሷ አላሰበችም። እና አሁን እንግዲህ ያው ከሰማንያ ስትመለስ ይሄን አድርጊ ጠብቅ ያለው እግዚአብሔር፣ የተመሰገነ ይሁን። አሁን በውሃ ይለቅ ይባላል። አዎ ምርቃት ሲመረቅ ምንድን ነው ይባላል? በውሃ ይለቅ፣ በውሃ ይለቅ። አዎ እሺ። ቤተሰቦች ማለት ቤተሰቦቻችን፣ በቃ እኔ እኮ የድሮ የላጤነቴ ትዝ ስለሚል ቤተሰቦች ነው። አሁን ለካ እንደዚያ ይባላል። ቤተሰቦቻችን ሰው ጥንድ ከሆነ በኋላ እኔ የሚባል ነገር የለም እኛ ነው የሚለውና ቤተሰቦቻችን ሰላሙን